ፊደል አካዳሚ ኦንላይን ትምህርት ቤት ነው ፊደል አካዳሚ ኦንላይን ትምህርቶችን እያስተማር ይገኛል የምናስተምራቸው የትምህርት አይነቶችም አማርኛ እንግሊዝኛ ሂሳብ እንዲሁም ሌሎች ተዛማጅ ትምህርቶችን እያስተማር እንገኛለን የምናስተምረውም በኦንላይን ሲሆን መማር የምትፈልጉ በኢሞ ቴሌግራም ዋትሳፕ እየደወሉ መማር ይችላሉ ፊደል አካዳሚ ኦንላይን ትምህርቶችን ከሰኞ እስከ አርብ ሁሌም ዘወትር እናንተን በተመቻችሁ ሰዓት እያስተማር ይገኛል። ሰላም፣ ውድ ቻናላችን ቤተሰቦች፣ በዛሬው ትምህርታችን ደግሞ ሁለት የእንግሊዝኛ ፊደላት ወይም ቃላት ሁለት የእንግሊዝኛ ቃላት በአንድ ላይ ሆነው እንደ አንድ ድምፅ የሚጠሩ ፊደላት አሉና እነሱ ፊደላት ምን ተብለው ይጠራሉ? ምሳሌዎችን ኤግዛምፕል እየጠቀስን አንድ ባንዴ ማሳያችሁ ይሆናል። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ አብራታችሁ ይያሉ። ኦንላይን መማር የምትፈልጉ እዚህ ዲስክሪፕሽን ላይ ባስቀመጥነው ስልካችን እየደወላችሁ መማር ትችላላችሁ። እናንተም በተመቻች በየትኛውም ሰዓት እያስተማርን እንገኛለን። የምናስተምረው አማርኛ፣ እንግሊዘኛ እና ሂሳብ ነው። የፈለጋችሁትን ትምህርት በፈለጋችሁ ሰዓት እናንተን በተመቻችሁ እናስተምራለን፣ መማር ይችላሉ። እንግዲህ በመግቢያ ላይ እንዳልኳችሁ ሁለት የእንግሊዝኛ ፊደላት በአንድ ላይ ተጣምረው እንደ አንድ ድምፅ የሚነበቡ አሉ። በባለፈው ክላሳችን እያንዳንዱን የእንግሊዝኛ ፊደል ምን ምን ተብለው እንደሚነበቡ አሳይቻችሁ ነበር። ዛሬ ደግሞ ሁለት በአንድ ላይ ተጣምረው አንድ ድምፅ የሚሰጡትን ምን ተብሎ ይነበባሉ፣ እንዲሁ ውስጥ ደግሞ ምሳሌያቸውስ ምንድነው የሚለውን ነው። አንድ አንድ የማሳያችው እስከ መጨረሻው ተከታተሉ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ በድጋሚ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ፣ አበረታቱኝ እያልሁኝ ቀጥታ ወደ ትምህርታችን እንሄዳለን። እንግዲህ እንደምታዩት ይቺ ሲ ኤች ሲና ኤች በአንድ ላይ ሆነው አንድ ድምጽ ናቸው። ነገር ግን ብቻቸውን ሲ ስ ወይም ክ ተብላ ትነበብ ነበር። ኤች ደግሞ ህ ተብላ ትነበብ ነበር በእንግሊዘኛው። አሁን ሁለቱ ሲና ኤች በአንድ ላይ ሲሆኑ ምን ይባላሉ? ሲናየች በአንድ ላይ ሲሆኑ ች ተብለው ይነበባሉ። ች አሁን ኤስ እና ኤች እንዲሁም በተመሳሳይ ኤስ ስ ብለን እናነባት ነበር። ኤችን ደግሞ ህ ብለን እናነባታለን። አሁን ሁለቱ ባንድ ላይ ሲሆኑ የሚሰጡን ድምጽ ደግሞ ሽ እንላታለን። ሽ ሁለቱ ባንድ ላይ ሁነው ሽ የሚል ድምጽ አላቸው። ሲና ኤች ባንድ ላይ ሲሆኑ ቺ የሚል ድምጽ አላቸው። እሺ፣ ቲና ኤች ባንድ ላይ ሲሆኑ ደግሞ የሚሰጡት ድምጽ እንግዲህ ቲ ት፣ ኤች ህ ብለናነብ እናነብ ነበር። ነገር ግን ሁለቱ በአንድ ላይ በሚሆኑበት ሰዓት የሚሰጡት ድምጽ ሶስት አይነት ድምፅ ይሰጣሉ። የተለያየ ሶስት አይነት ድምፅ። አንዳንዴ ት ብለና እናነባለን። ት ብለን የምናነበው ሰዓት አለ። ሁለተኛ ዝ ብለን የምናነብበት ሰዓት አለ። ሶስተኛ ስ ብለን የምናነብበት ሰዓት አለ። ስ ዝ እና ት በሶስት አይነት ድምፅ እናነባቸዋለን። ማንን ቲ ኤች በአንድ ላይ ሲመጣ። እሺ፣ ቀጣይ ፒና ኤች ደግሞ በአንድ ላይ ሲመጡ ምን ተብለው ይነበባሉ? ፒና ኤች በአንድ ላይ በሚሆኑበት ሰዓት ፍ ተብለው ይነበባሉ። ፍ አሁን ፒ ብቻዋን ፕ፣ ኤች ብቻዋን ፍ ነበረች። አሁን በአንድ ላይ ፍ ይሄን ቺ ኤስና ኤችን ሽ ትና ኤችን ት ዝ ወይም ስ ፒና ኤችን ደግሞ ፍ ብለን እናነባለን እስኪ በእያንዳንዳቸው ምሳሌ እየሰራን እንያቸው ሲና ኤች ሲሆን ምን ተብሎ ይነበባል ሲና ኤች ች ብያቸዋለሁ ስለዚህ ች ው ሁለቱን ች ብላችሁ ታነባላችሁ ከዛ ኤ ያለች ኤ ሎንግ ሆና ነው የምትነበበው። ስለዚህ ቺ ኤ ምን ይሆናል? ቼ ር ቼር፣ ቼር። አሁንም በተመሳሳይ ቺ ና ኤች ቺ ነው ኤ ያለች ኤ እዚህ ጋር ምን ተብላ ነው የምትነበበው? እንደ ሎንግ ሳይሆን እንደ ሾርት አድርገን እናነባታለን። ሾርት ስትሆን ኤማናት አ ተብላ ትነበባለች። ስለዚህ ቻርጅ ጅ ቻርጅ፣ ይኸው ቻርጅ። ይሄን ቼር ቼር፣ ይሄ ቻርጅ። እሺ ቺ ነበረ አይ ሲሆን ቺ ቺን ቺን ቺን ለምን ቺን አይልን? አይን ኢ አድርገን ሾርት አድርገን እናነባታለን። ኢ የሚል ድምፅ ትሰጥናለች። ስለዚህ ቺን ቺን እንላለን። እሺ ሲና ኤች እንደምናየው ች ነው። ች ኤ ስትመጣ ደግሞ ቼ እዚህ ጋ ሎንግ አድርገን እናነባታለን። ቼ ን ጅ ቼንጅ፣ ቼንጅ፣ ው ቼ ንጅ ንጅ ንጅ። ሲና ኤች አሁንም ቺ ነው። አይ ደግሞ እዚጋ ምን ሁና ነው የምትነበበው? ሾርት ሁና ነው። ስለዚህ ቻይ፣ ቻይል፣ ቻይልድ፣ ቻይልድ። ል አብራ ስላለ ቻይልድ፣ ቻይልድ እንላታለን። ብራ ን ች ብራንች ብራንች። አሁን ከእዚ ላይ ርአ ምን ይሆናል ራ ብራ ን ች ሲናየች ች ተብሎ ስለሚነበብ ብራንች ብራንች። እሺ ሲናየች አሁንም ች ነው። ከዚህ ጋ ሾርት አድርገን እናነባታለን ኤ ችአ ምን ይሆናል? ቻ ቻ ንስ ቻንስ ቻንስ። ቼ ክ ቼክ ቼክ። አሁን ሲ ነዚህ ጋ እንደ ክ ኬንም እንደ ክ እናነባለን። ሁለቱ ክክ ነው። ስለዚህ ሁለቱ ተከታታይ በሚመጡበት ሰዓት አንድ ድምፅ አድርገን እንወስዳቸዋለን። እኒንም ምን ብለን ክ ብለን እናነባለን። ስለዚህ ቼክ ቼክ እንለዋለን። ይሄ ደግሞ ሲና ኤች በአንድ ላይ ሲሆን ቺ ነው። ዩን ደግሞ እንደ ሾርት አድርገን ስናነብ ሚል ድምጽ ይሰጠናል። ስለዚህ ቻ ች አ ቻ እንለዋለን። ቻ ር ች ቻርች ቻርች እንላለን። ምን አልኳችሁ? አሁን እዚህ ጀምረን ስናነብ ቼር ቻርጅ ቺን ብራንች ቻይልድ ቼንጅ ቻንስ ቼክ ቸርች ብለን አነበብን። ቸርች እስቲክ። በቀጣይ ደግሞ እኔህ ቀጣይ ደግሞ ኤስ እና ኤች በአንድ ላይ ሲሆኑ ነው። ኤስ እና ኤች ባንድ ላይ ሲሆኑ ሽ ተብሎ ይነበባል። ሽኢ ሺ ይሆናል። ሺ ሺፕ ሺፕ ሽኦ ምን ይሆናል? ሾው ሾው ሾው ሾው። ይህን ሺፕ ይህን ሾው። ሽኤች ሽኦ አሁን ሽኦ ሁለት ኦ ዳብል ሲመጡ ሾክ ሾክ ሾክ ብለን እናነባዋለን። ሾክ

ይኸው ሽ ነበረ ነበረ። ይሄ ኢ ስትኖር ሺ ብለን እንተዋለን። ሺ ሺ ሽ አ አሁን ቺን ኤ ወይም አ ል ድምጿ ሾርት ወይም ሎንግ አድርገን ነው የምናነባት። ከዚህ ጋር ምን ሁና ነው የምትነበበው? ሎንግ ሁና ነው ስለዚህ ሽ ኤ እንላለን። ሼር ሼር ሼር ብ ሩ ሽ ብሩሽ፣ ርኡ፣ ሩ ይሆናል። ብ፣ ሩ፣ ሽ፣ ብሩሽ፣ ብሩሽ። ሾርት፣ ሺ፣ ሼር፣ ብሩሽ፣ ሺ፣ ሽ። አይ፣ አይን እንደ ኢ እናነብና ሺ፣ ፕ እንደ ኢ ያነበብንበት ምክንያቱ ሾርት አድርገን ስለምናነባት ነው። ሺፕ፣ ሺፕ

ሼፕ ይሄ ደግሞ ሺፕ ብለን እናነባለን። አሁን ማናየን በሲናኤች c ባንድ ላይ ሆነው ሽ ተብለው እንደሚነበቡ በመጀመሪያው ደግሞ c እና ች ተብለው እንደሚነበቡ አይተናል። በሶስተኛ ደግሞ ፒናኤች ደግሞ ምን ተብለው ይነበባሉ? ፍ ብያችኋለሁ። ፍ። ስለዚህ ፍ ኦ ፎቶ፣ ፎቶ፣ ፎቶ። ፍሬ ዝ ኤስን እንደ ዝ ወይም እንደ ስ እናነባታለን። ኤስን አንዳንዴ ስ አንዳንዴ ደግሞ ዝ የምትሆንበት ሰዓት አለ። ከዚህ ጋር እንደ ዝ ትነበባለች። ፍሬ ዝ ፍሬዝ ፌ ዛ ን ት ፌ ዛ ን ት ፌዛንት ፌዛንት እስከዚህ ድረስ ፌ ብለን እናነባለን። ኤስ እና ኤን ዛ ንት ፌዛንት ፌዛንት ፍ አ ምን ይሆናል? ፋርማሲ ፋርማሲ ፋርማሲ ፎቶ፣ ፍሬዝ፣ ፌዛንት፣ ፋርማሲ እሺ

ብኤ ብኤቤት አልፋ ቤት አልፋቤት አልፋቤት ፎን እንላለን። ሽኢ ለፋንት ኢለፋንት ኢለፋንት አናባቢዎች እንዴት አድርገ እናንባቸዋለን የሚሉትን ደግሞ ከዚህ በፊት የሰራሁላችሁ ቪዲዮ ስላለ ህ ያንን እየገባችሁ በደንብ አርጋችሁ ዩ ኢለፋንት ፎኒ ፎኒ ፎኒ ፎኒ እስካሁን ያየነው ያየ ነው በፍ ነው ፎቶ፣ ፍሬዝ፣ ፌዛንት፣ ፋርማሲ፣ ፌዝ፣ ዶልፊን፣ ግራፍ፣ ፎቢያ፣ ፎን፣ አልፋቤት፣ ኤለፋንት ፎኒ ብለን አይተናል። በመጨረሻ ደግሞ ቲ እና ኤች ባንድ ላይ ሲሆኑ ሶስት አይነት ድምጽ እንዳላቸው ነግሬያቸዋለሁ። ት፣ ስ፣ ዝ ተብለው እንደሚነበቡ ነግሬያቸዋለሁ። እስኪ እዚህ ጋር አንድ አንድ ባንድ በእያንዳንዳቸው ኒ ቲ ኤች እዚህ ጋር እንደ ት ትነበባለች። ቲ ን ቲን፣ ቲን ቲኤች ከዚህ ላይ እንደ ዝ ትነበባለች። ዚ ዚ ዚ ቲኤች ከዚህ ላይ እንደምን ትነበባለች? እንደ ዝ ዝ። አ ምን ይሆናል? ዛት ዛት ዛት። ቲን ዚ ዛት። እሺ፣ ቲኤች እንደምን ይነበባል? እንደ ዝ። ከዚህ ጋር ኢ ስላለች ዜም እንላለን ዜም። እንደ ኤ ስለምናነባት ኢን ሾርት በምትሆንበት ጊዜ ኤ ሆና ስለምትነበብ ዝ ኤ ዜ ይሆናል። ዜም ዜም። እዚ ላይም እንደዚህ ይነበባል። ዝ ኦ ዞ ስ ዞስ ዞስ። ቲ ኤች እንደ ቲ ይነበባል እዚ ላይ ቲ ፍ ቲፍ ቲፍ ከዚህ ላይ ደግሞ እንደት እናነባለን? ቲ ቲናኤችን ዝ ብር እናነባለን ዝ ቲዝ ቲዝ። ከዚህ ጋር እንደስ እናነባታለን ቲናኤችን እንደስ እንዳልኋችሁ ስ ዝ ት ተብላ ስለምን ትነበብ እዚህ ያ ደግሞ እንደስ እናነባታለን። ስሪ ስሪ ስሪ እንላታለን። ከዚህ ላይም እንደስ ሳር ቲ። ሳርቲ ሳርቲ እንግዲህ ይሁት እንደ ስ እንደ ዝ እንደ ት። ይህ ማለት በሶስት አይነት ቋንቋ እንደሚነበቡ በሶስት አይነት የተለያየ እንደሚነበቡ ድምጻቸው ነው። ስ ዝናት ተብለው ስለዚህ ዛት ቲፍ ሳርቲ ዚ ዞስ ስሪ ቲን ዘም ቲዝ የሚሉት እና ያየ ናቸው። እንግዲህ እንዳያቸዋቸው የእንግሊዝኛ ፊደላት በአንድ ላይ ሆነው ሁለት ፊደላት በአንድ ላይ ሆነው አንድ አይነት ድምጽ ይሰጣሉ። ሌሎችም አሉ፣ ብዙ አሉ። ያው ሞር በጣም ታዋቂ የሆኑትንና በይበልጥ የምንጠቀማቸው ነው ይጀላች የመጣሁት ለዛሬ። ቀጣይ በሌላ ቪዲዮ ውስጥ የምንገናኝ ሰላም ሁኑ። ለዚህ ቻናል ደስ ሲሆናችሁ ላይክ ሰብስክራይብ በማድረግ አበረታት። መልካም ጊዜ።